አሰላም አሌይኩም ረህማቱላሂ ወበረካቱ። ውድና የተከበራቸው የቻናል የተከታታይ ቤተሰቦቼ ውድ አገሬ ልጆች፣ በያላችሁበት አለም ዳርቻ ሰላማችሁ ዘትትረፍ ይፈልልኝ ሙስሊም ክርስቲያን ወገኖቼ፣ ሀቢባ ዛሬ እንዲያጋጣሚ ና ሆድ ሶሻል ሚዲያ ላይ እየተናደደች አዎ፣ እናት ልጇን ሲነካባት አባት ማንም አትወድምና አራስ ነብር ነው የሆነችው ሀቢባ ማለት ነው። በቃ እኔ ማመልከው አምላክ አሁን ታላሳየኝ አሁን ታልፈረደባቸው ልጄን በሰደቡት ላይ እኔ በቃ እምነቴን እንትን አለው። ያኔ ስሜታዊ ሆና ነው የምትናገረው። አላህ ሱብሃነ ወተዓላ ፍርድ ለመስጠት አላህ እኮ ሱብሃና አላህ። የተበደለው ሁሉማ ወዲያው አይኑን በአይን ቢያሳይ እንዴት ጥሩ ነበረ። አላህ ግን ያ ያል ሁሉን ነገር ተመልካች ነው ተመልካች ነው። የሰው ልጅ ግፍት ይሰራ በሰው ላይ ቶሎ የሚያሳያቸው አለ። አንዳንድ ደግሞ ጊዜ የራሳቸውን ግፍት ተጠራሞ ተጠራሞ ለልጆቻቸው የሚተርፋለ ማለት ነው። እና ሀቢባ፣ ለሰው ቦታ አትስጪ። ልጆችሽን አላህ ያሳድግልሽ። ጀግና ነሽ። አንቺን ልጅሽን ይህን ቆንጅዬ ልጅ ሰጠሽ አላህ ወዶ እና ፈቅዶ እሱ በጥበቡ ነው የሰጠሽ። አንቺ ጠፍጥፈሽ አብኩተሽ አልሰራሽውም፣ አላህ ነው የሰጠሽ። ስሟት እስኪ ስትናደድ እሷ ማለት ነው ብለው እየሰደጉት እንደሆነ ቢያት ምን ይላል ሀበሻና ምን ይላል የገዛ ዜጎቹ የገዛ ኢትዮጵያኖች ዜጎቹ፣ ሕፃን ልጅ በልጅነቱ ፎቶውን ሰቅለው ደንቆሮ ብለው እየሰደጉት ልጅን። ለምን ልጄ ሲወለድ አይሰማም እንደነበር እኔ ራሴ ነኝ የተናገርኩትኝ። ፈጣሪ የሰጠኝን ስለሚወደኝ ስላመነብኝ የሰጠኝን ነገር እኔ ነኝ የተናገርኩት። ልጅ ኦፕሬሽን ተደርጎ ነው ሄሪን ሄድ እዚህ ላይ አድርጎ ነው በዛ ነው የሚሰማው ብዬ የተናገርኩት እኔ ነኝ። ሌላ እናት ካለች እሷን ለማበርታት፣ ሌላ እናት እንደኔ አይነት ኬዝ የገጠማት እናት ካለች እሷ እኔን አይታ እንድትበረታ፣ ሀቢባ ችላዋለች፣ ሀቢባ አሸንፋው፣ ይህንን ሰዎች እኔ የምችላለው ብላ ሌላ እናት ናይት በረታ። በተናገርኩት ነገር የልጅን ፎቶ ዛቅላ ደንቆሮ ልጅን የወለደችው እንደ ማለት ነው። ይህ ልጇ የመስማት ችግር አለበት፣ ግን ገንዘብ ያለ ሰው ገንዘብ የማያደርገው ነገር የለም። በሕክምና ሕክምና ተጠቅሞ እንዲሰማ ይሰማል ልጇ ማለት ነው። አልሐምዱሊላህ ስንቶቹ ናቸው ማኘክ የማይችሉ ማየት የማይችሉ መናገር የማይችሉ ማየት የማይችሉ ሁልጊዜ አልጋ ላይ ተኝተው የሚውሉ ስንት ሰው አለ። አላህ የፈጠረው አላህ የፈጠራቸው ማለት ነው። ይህን ሁሉ እነዛ እናቶች እኮ እጃቸውን ጠፍጥፈው አይደለም ከአላህ የመጣ ነው። እናንተ ግን ይህንን አፍ የተናገራችሁ አንዲት እንከን ስታገኙ ያንን ሰው ለማሸማቀቅ የምትሳደቡ ፈጣሪያችሁን የማታውቁ በፈጣሪ ስራ የምትሳለቁ አላህ ልቦና አይስጣችሁ። ሌላ ምንም አለለም። ደግሞ በተናገራችሁት ወላሂ ተሳፍራላችሁ። አዱኒያ አዱኒያ ደወራ ናት። አንድ ሰው በአንድ ሰው ላይ ሙድ መያዝ በበሽተኛ ላይ ሙድ መያዝ፣ በሆነ ሰው ላይ ሙድ መያዝ ማሸማቀቅ። ሀቢባ ሊሰማሽ ሻይቅ። ልጅሽንም አሳምኝው። ወላሂ ልጅሽን አሁኑ ታሁኑ በቃ። ጎበዝ ጀግና ልጅ ነሽ፣ ጀግና ሴት ነሽ። ልጅሽን ካሁኑ በቃ አስረችው። ምንም የማንም ምንም በቃ በፈጣሪውን የሚያመልክ ከሆነ ፈጣሪውን የሚፈራ ከሆነ ፈጣሪውን በፈጣሪው የሰጠው ጸጋ ከምንም ከምንም ያልመጣ ከፈጣሪው የመጣ ስለሆነ ስታመነበት የማንንም ነገር በቃ ግንኙነቱ ከማጋ ነው ከፈጣሪ ጋር። የሰው ልጅ እኮ ስንት ነው የሚናገረው? ሸክላ፣ እኛ ሸክላ ተሰባሪ፣ ጭቃ አፈር ነን እኮ እኛ። አንድ ቀን ሙተን ታደርን ሩሃችን ተወጣ የምንገማ የምንሸት ሰው መባላችን ቀርቶ ሬሳ ነው የምንባለው እኮ የሰው ልጅ በዚህ ለአዱኒያ ዱኒያ ለከሳሪ ሆኖ ንግግራችን መጥፎ፣ ሰውን አንገት የሚያስደፋ ልብ የሚ በቃ እኔ እንደው እንደ ሀቢባዬ ለዚህ መጨነቅ እናንትን ማለት የለብሽም። አንቺ ጥሩ ስራ እየሰራሽ ወገኖችሽን እየረዳሽ አሁ ለራሷ እኮ ጥቅም ነው፣ እንደዚህ አሁን ደግሞ ባልና ሚስት እያዳዳረች ነው፣ እንደዚህ እያረገች ነው፣ ፍቅረኛ ሞችን ትጠይቃለች። ይሄ እኮ ጉብዝና ነው ያጀማ። ተቻላችሁ፣ እናንተም ሰሩ፣ አትቅኑባት። ይሄ እኮ ያልቻለ ሰው ያልፈለገ ሰው ቴሌኔ አንድ ሰው የምፈልገው ማናገር ተፈለግኩ፣ ስልኬን አንስቼ የማናገረው በቃ ማውራት ስለፈለግኩ ነው። እሷ ጋር አይደል እንደምትደውሉት። ያልፈለገ እኮ ትማለ ቲክታካም እኮ አይገባም በግድ እኮ አይደለም። እሷ የምትጠልበው ማለት ነው። የፈለገ ይከታተላታል፣ ያልፈለገ አይከታተላትም። አለቀ እንዴ! አሁን መሰለን አገራችን ላይ ሱቅ ትከፍታላችሁ። እከሌ ሱቅ ከፍታለና እኔ አልከፍትም አትሉም። የርዝቃችሁን ፈጣሪ የከተበላችሁን ሁሉም የርዝቁን ነው የሚያገኘው። ለምን ትመቀኛላችሁ? ግማሾቹን እኔ ስንት እሰማለሁ። እንዴሽ ሰሚዳማ ስንት ያሰማል። ወላሂ ለአዚም። አሁን እሷ የራሷን ድርጅት ትከፍታለች። አዳሚ እንደዚህ ብላ ትታች ትሄዳለች። ለሁሉም እኮ ጊዜው በቃ ሁሉም በጊዜው ነው አይደል እንደሚሆነው። ርዝቁ አለ በቃ ሁሉም ነሲብ ሆኖ አገናኘች ትዳር፣ ጥንዶችን አገናኘቻቸው። ሙምኪን እስከ መጨረሻው ድረስ ጥሩ ልጆች አፍርተው ወልደው ከብደው የሚኖሩ ይኖራሉ። የሰው ልጅ እራሷ ብልጥነቷ፣ ታታሪነቷ፣ ጀግንነቷ ነው እንጂ የሚያሳየው ይሄ ምቀኝነት ሊሆናቸው አይገባም። የራሳችሁን ስራ ስሩ፣ እናንተም ማለት ነው ስሩ። ስጦታ ተሰጣት፣ አትቆጡ። ስጦታ ተሰጣት፣ ጊፍት ተሰጣት። አረ ብስሚላ፣ እንደ ሀበሻ ስንባል አረ ቅናታችን፣ አረ ቅናታችን፣ አረ መቀኝነታችን። አሁን ደግሞ በማይመጣው በፈጣሪያችሁ ስራ። ልጅሽ የማይሰማ ልጅ ወልደሽ፣ በሽተኛ ልጅ ፎቶውን ሰቅላችሁ የምትሳደቡ ማለት ነው፣ የምትሳደቡ። ጀግና ልጅ፣ ምሁር ልጅ ነው ለደችው። ማሻላ ባረከላ፣ አላህ ያሳድግልሽ። ፈጣሪ ጨምሮ ጨማምሮ ይስጥሽ። አላህ ያሳድግልሽ ልጆችሽን ልጅሽን በቃ አንቺ ትናደጅላቸው እነሱ ደስ ይላቸዋል። አሁን ትናንትና ቪዲዮውን እያየሁ ነበር እኔ ፈጣሪ የት ነው እኔ እኔም በቃ እንዴት ነው አላምነውም። በቃ እኔ እነሱን ልጅን የሰደቡብኝን አብደው ታላየሁኝ በቃ እኔ ፈጣሪ አለኝ ብዬ ፈጣሪሽ ማን ይሄለቀኝ? በቃ ያሳየኝ። አሁን እንደዚህ እብድ ብለው ወይም እነሱ ቀውሰው ያሳየኝ። አሁን በቃ የእኔ ፈጣሪ እንዳለ ማቀው እነሱ ሲያብዱ ብሌ ነው። ልጅ እኔ የሰደቡት ሰዎች ያሳየኝ። ሀቢብቴ እንደዚህ እኳ አይደለም። እንደዚህ አለ እኮ ታጋሽ ነው ያ አላህ ያ አላህ ሱብሓነክ ያ ረቢ እኳ አለኛ። ለደካሞቹ ለሰሐቦቹ ለአላህ መለክተኛዎች እኳ የሰው ልጅ በእኔ አድም አይመለስም። አላህ ቢችል በአንድ ቀን ይጨርሳቸው ነበር። አላህ ታጋሽ ነው። እንደ ኛ እኮ ስብሃናላህ እንደኛ ቸኩልነት፣ እንደኛ ይችን ምድር ባንዴ የነበረን ልም የሚያረጋት እንደ ሰው ግፋ፣ ግፍ ስንት ህዝብ አለን፣ ስንት እናቶች እያየች ነው። ስንት ጨካኞች አረመኔዎች የሰውን ልጅ ቀቅለው እስከ መብላት ድረስ፣ ቁርጥርጥ እስከ ማድረግ ድረስ፣ ሰው እስከንሩህ እስከ መክፈፋቸው ድረስ ስንት ግፍ የተደረገ ነው። ያንን ቀን እናታታለን እስም አንገቷን ደፍታ ልቧ ያለደማ እናት አለች? ያላለቀሰች እናት ያላለቀሰ ህዝብ አለ? ይህንን ቃል ያልተናገረ አለ? ግን ብድሩ መልሱ ከረብል ዓለሚን ነው፣ ከሱ ነው እንጂ ከሰው አይደለም። አንቺ መጠበቅ ያለብሽ ካላህ ነው፣ ከሰው አይደለም እንጂ እኔ አሁን ተላሳየኝ እኔ ማንኝ በቃ ማምነው ነገር የለኝም። ግማሾቹ በቃ ኮሜንታቸውን ስታው ማንን ልታምኝ ነው? ስድስት ስልሳ ስድስት ልትሆኝ ማይሉት ነገር የለም። ስለዚህ አንቺ ተፈጣሪች ጀግና ሁኝ፣ ልጆችሽን አስተምሬ ለልጅ ደግሞ አስረጁ። እኔ ምልሽ አስረጁ፣ በቃ ነገሬው በቃ ላስ፣ ይሄ ነገር ይሄ ከፈጣሪህ የመጣ ነው ብለሽ ጎበዝ ነሽ አስረጁ። ያ ያቃል በቃ ፈጣሪውን እንዲያቃርጊው ፈጣሪ አላህ እንደሰጠው በቃ የፈለቀ ጌታ እሱ ፈቅዶ ወዶ ላንተ እንደሰጠ፣ ለሚወደው ኩን ፈየኩን አላህ ለሆነው ለሚፈልገው ነገር፣ ግማሹን አጭር፣ ግማሹን ረዥም፣ ግማሹን ጥቁር፣ ግማሹን ቀይ፣ ግማሹን ሀብታም፣ ግማሹን ደግሞ ደሀ፣ በቃ ምንም የሌለው፣ ግማሹን ደግሞ አይነ በሴር፣ ግማሹ ጥርስ የሌለው፣ ግማሹን አልጋ ላይ ተኝቶ፣ በቃ ሁሉን ነገር የሚፈጥረው ረብ ለዓለሚን ነው። የሰው ሊሰበብ ነው። በአዱኒያ ላይ ግን አንድ ነገር ሲያመጣ ሁሉም መድኃኒት አለው። ይኸው ልጅሽ መስማት ባይችል በምድር ላይ ለሚሰሩ ዶክተሮች አላህ ሰበብ አበጅቷል። ሁሉም ገንዘብ ካለ ይኸው ታክሙ እየሰማ ነው አይደለም። ስለዚህ እህት ዓለሜ አትናደጂ። እንደው እኔም ቪዲዮ የተደረሰችሽ እኔ እቺን ለማማክረሽ ለቦታ አትስጫቸው። አንቺ ስትንጨረጨሪላቸው ለልጆችሽ ለልጅሽ ፍትህ ትጠይቂያለሽ። ፍትሁን ተረብል አለሚን ነው። እንደዚህ የምትሉ ሰዎች ወልዳችሁት ወልዳችሁት ማትሳ የማይሰማ ልጅ ወልደሽ ብላችሁ የምትሳደቡ እናንተም ሰጥቷችሁ፣ እውት የሚሰጠው አላህ ነው። ለእናንተም ይውት ሀቢባ ልጇን እንዳይሰማ አርጋ አልወለደችውም። ፈጣሪ አላህ ስብሓነ ወተዓላ እሱ ነው የሚሰራው ጠፍጥፎ ሁሉን ነገር እና የሰው ልጅ ትንባል አስቀያሚዎች በቃ ይቺ ምድር። በዛው ልክ ደግሞ መልካም ሰዎች አሉ እንጂ እንደነኛ ክፋት እንደነሱ መጥፎ ሰዎች ክፋትማ ይችን በአንድ ቀን ነበር ምድር እንጂ በቃ ጀሃነብ የሚያደርጋት። ግን መልካም ሰዎች አሉ፣ መልካም ሰዎች አሉ ለሰው ሰው እንዲኖር የሚጥሩ ወንጅ ለራሴ ስንት ነገር ታደርጊያለሽ። ወገኖችሽን ሰበብ ይሆንሽ፣ ስንቶቹን ታድንያለሽ። ስንት ላይ ነው ሌት ተቀን ኦንላይ ቁጭ ብለሽ የተቸገሩ እህቶችሽን፣ የተቸገሩ ወንድሞችሽን ታግለሽ ገንዘብ አሰባስበሽ ተጭንቅ ውስጥ የምታዋጭው ሁሉ ከፈጣሪሽ እኳ ታጮም። ይሄን ብድርሽን አብሽሪ። አሁንም ቀጥይ። እኔ የምልሽ ለልጅሽ አሁንም አስረጭው። በቃ አንቺ ምንም ነገር ማንም፣ ምንም፣ ማንም ማንም እንዳይሰብረው በቃ ከፈጣሪ የመጣ ነገር የማይቀየር ስለሆነ በቃ አብሽር፣ ግን በሕክምና መስማት መኖር ትችላለህ እያለች አስረጅው፣ ይወቀው። ሌላ ነገር ለጥፎት እንደፈለጉ ቢለፈለፉ አፉን ለሚከፍት ሰው አፋቸው ገብቶ ነው የሚቀረው እንጂ ቦታ አትስጪ። ግን ስትናደጅላቸው፣ ስታለቅሽ፣ ሲያዩሽ እሰይ ለጠላቶችሽ በቃ እሰይ፣ የምንፈልገው ይሄንን ነበር፣ ተንጨረጨረች፣ እሰይ ይገባታል ብለው ቦታ ሰጠሻቸው ማለት ነው። እንደ ሀበሻ ክፋት ረ ቢስሚላህ ረህማን ረሂም፣ ያ አላህ እንደ በፈጣሪ ስራ የምትገቡ ልቦን አይስጣችሁ። ሌላ ምንም አለለ ልቦን አይስጣችሁ። ደግሞ እናንተም ወልዳችሁ አዱኒያ፣ የሰው ልጅ የዘራውን ነው የሚሄደው። በአላህ ስራ አትዘባበቱ። የሰው ልጅ በቃ በሆነ ነገር እንትን አትፍጠሩ። በቃ ያንን ለማሸማቀቅ ያንን ሰው በ በቃ የሆነ ነገር አታድርጉ። የሰው ልጅ እንደው በውስጥ እንኳ ብትነግሯት ይሻላል። በውስጥ ነገሯት ችግር ካለበት ለእሷ፣ ግን አደባባይ ላይ ህዝብ ላይ እንደዚህ ነው የወለደችው። እሷ እኮ ተናግራለች እናትዮት። እንደው በሚስጥር እንኳ ብትናገር ለጓደኛ ወይንም ለሌላ፣ እንደዚህ ነው እኮ ልጄ፣ ግን ለሰው እንዳትነግሪብኝ ብላ ብትናገር። የዛ ጊዜ አደባባይ ላይ ቢወጣ ጉድሽን ሰማንልሽ የምትሉ ትኖራላችሁ። ግን ራሷ እናት እኮ የተናገረችው እኔ ጀግና እናት ነኝ ልጄ መስማት አይችልም ግን እንደዚህ እንደዚህ በሕክምና ይሰማል። ይህንን እቃ የምትፈልጊ ካለ ንቶሎ አለ እኔ ጋር ትትል ሰምቻታለሁ። አንዴ ቀን ላይ ላይ ቲክታክ ላይ ቁጭ ብላ ማለት ነው ይሄ የቀየርኩት እሷ ይፈልገው ሌላል፣ ግን መግዛት የማትችሉ እናቶች ብዙ ስላላችሁ መታችሁ በነጻ ሰጣችኋለሁ። እና ይሄ እኮ ጀግንነቷ ነው። ጀግንነቷ ነው እኮ እንዴ! እሷ እኮ ራሷ ናት እኮ የተናገረችው። ልጄ እንደዚህ ኬዛ አለበት፣ ግን አልሐምዱሊላህ እየተማረ ምን በቃ በሕክምና የሰው ልጅ እኮ በቃ እንጃ። ኧረ ተው፣ ኧረ ተው፣ ሁላችንም ሟች ነን። በሰራ ነው ስራ ሁላችንም ተጠያቂ ነን። ሰውን ለማሸማቀቅ፣ ሰውን አንገት ለማስደፋት፣ ሰውን በቃ ለሰው ጥንካሬ በቃ አብሽሩ ማለት አለባችሁ እንጂ ሰውን ፈጣሪ ያልጣለውን ማንም አይጠለውም። ግን ኑራችሁ ኑራችሁ ሁሉም ሀጅ ነው በዚች ምድር ላይ ማንም አይቀርም። ይትጠየቃላችሁ በዘራችኋት ታሰባላችሁ ማለት ነው። ሂሳብ አላችሁ እናንተ መጥፎ ሰዎች፣ ጨካኞች። ስንት ነው በሀገራችን ላይ ሕጻን ልጅ ስንቶቹ ናቸው? አረመኔ አለ። ብስሚላሂ ራህማን ራሂም እንደዚህ አይነት ነገር እና አብሽሪ፣ ሀቢባ። አንቺን ካለሽበት ዝቅ ለማድረግ ነው። ስራሽን ቀጥ። አታልቅሽ፣ አትበሳጪ። ልጆችሽን ፈጣሪ ይጠብቅልሽ። አሁንም መልሰሽ መላልሰሽ አፍያ አፍያ ያላቸው ልጆች ውለጂ ደግሞ ልጅሽ ማሻላ ባረከላ ምሁር ልጅ ነው የወለድሽው ፈጣሪ ይጠብቅልሽ እድግ ይበል ስለምትበልጫቸው ነው አንቺ በቃ በማይነካው በልጇ ልምጣ እናት ነሽ ና ይረዳሻለሁ እናት ለልጇ ምንም ነገር ትሆናለች ማንም እንዲነካባት አትፈልግም እናት እናት ነች ግን አንቺ በቃ ተይ ለፈጣሪ ስጩ ስራሽን ቀጥ አላህ ይጠብቅሽ ከመጥፎ ነገር ሁላችንም ሰላም ለሀገራችን ሰላም ለህዝባችን ላይክ ሸር አድርጉ